ደግሞ ማለት ነው አንድ አይነት ቲሸርት ለብሰው እኛን ይጀነጅናሉ እንደ ታው እንጂ እንደ ሂጂ ስላትኩ አይደል? ማለት እኮ አረ ወይኔ በላቸው። በነገራችን ላይ ማለት ነው የዛሬው የሆነ ተከታታይ ፊልም የለም። የሆነ ሞቲቬት አድርገዋችሁ ፊልሙ ሲያልቅ ማለት ነው እና እስከሚለቀቅ ድረስ በጣም ትጠብቃላችሁና እንደዛ ነው። የዛሬ የሆነው ማለት ነው። ለሁላችሁም አይሆፕ ሶ ይሆናል ብዬ አስባለሁኝ። እያየሁም ስለነበረ ማለት ነው። በመጀመሪያ ደረጃ እንኳን ደህና መጣችሁ፣ ዌልካም ብሩክ። የዛሬው በስማም በጣም ነበረ እየተጠበቀ የነበረው በትናንትናው በተለቀቀው ቪዲዮ ላይ ኮሜንቱ በስማም ብሩክ ሀይሚን እንደዚህ አደርጋትም የሚል ብቻ ነበር እያየሁ የነበረው ተላልቅ ዩቱበሩም እየሰሩ ነበረ። እሱም እንዳያችሁት መግቢያው ላይ ምንም ማቀው ነገር የለም። ምን እያሳየዋት ምንቲ እኔ ነገር የለም። ጊዜው በዘመነ ሰዓት ምናምን እያለ ነበረ። ግን ደግሞ አሁን የጠራሁት ፍጹም ብቻ ነው እንዲያሳየኝና ልጅቷ እንዲያሳየኝ ነበረ ያለው። ግን ደግሞ ቀመማ እንግዲህ ሳይግባቡ በጭቅጭቅ ደቂቃውን አለፈ ማለት ነው። እኔ እንደሚመስለኝ ማለት ነው፣ ስራ ነው፣ ስራ እየሰሩ ነው ነው የምለው። በእውነቴ ነው የምላችሁ፣ ሀይሚ ብሩክን እንደዚህ አታደርገው ታምነዋለች። የእውነቴ ነው የምላችሁ ስታወራ አየኋት። እስኪ አንድም ቦታ ስትምል አላየኋትም፣ አንድም ቦታ ማለት ነው። እሱ ግን የምሩ ነው እየጠየቀ ያለው ግን ደግሞ እኔ ስራ ነው ብዬ ነው የማምነው። የእውነት እስከ መጨረሻ እስከ ማየው ድረስ እኔ በስራ ነው መሄደው ማለት ነው። እና ስራም ቢሆንም የምትጠቀሙትን ቃላት ፕሮቴክት እያደረጋችሁ ተጠቀሙ። ምንድን ነው የሆን አባባል አለ፣ ከሚያልፍ ቀን የማልፍ ቃላት ትናገር ነው ምናምን የሚባል ነገር አለ መሰለኝ ባልሳሳትም ማለት ነው። እና ቃላቶቹ አስተካክሉ ጨረቃዎቻችን ይሄ ሁሉ ህዝብ እየወደዳችሁ ይሄ ሁሉ ህዝብ እያከበራችሁ እናንተ በእንደዚህ አይነት እንደ ደጋሚ ባትገኙ ደስ ይላል። ይህ ሁሉ ህዝብ እንደባለፈው ባታስቀይሙ ማለት ነው እና እሱ ቀስ ብዬ አስረዳው እፈታለው ነው ያለው ያሳየችውን ቀስ ብዬ ጠይቃታለው። ያው ሴት ልጅ እኮ ፖላይት ትሪት ትፈልጋለች አይደለ? እሱ ደግሞ እሱ ስለሚችልበት ቀስ ብዬ እሷ ትረጋጋና ፊክስ አደርጋለሁ ነው እያለ ያለው የነበረው ማለት ነው። እና ነገሩ ሳይግባቡ አልቀዋል። ደቂቃውን አለቀ ማለት ነው። በመጀመሪያ ደረጃ ውድ የሰኒ ቤተሰቦች፣ ትዳርም ሆነ ሪሌሽንሽፕ ማቆየት የሚችለው ምን መሰላችሁ እምነት ነው። መተማመን፣ መከባበር ሁለቱ እንትን ትዳርን የሚያቆየው የሚችለው ጸሎቱ፣ እንዳለ ሆኖ ማለት ነው። ጸሎቱ እንዳለ ነው የእውነት ጸሎት ግዴታ ግዴታ ነው። ጸሎት የሌለበትን ትዳር ጸሎት የሌለበትን ምንም ሪሊሽ ምንም ነገር ማለት ነው ምንም መጨረሻውን አያምርም። ቦታ ለእግዚአብሔር ቦታ ጊዜ መስጠት አለባችሁ። እና እምነት፣ መከባበር ይህንን ማቆየት የሚችለው ነገር ነው ማለት ነው እና እንግዲህ እኔ ስራ ነው ብዬ ነው በዚህ ነው እንትን ያደረግኩት ማለት ነው። ሌላ ደግሞ በትላንትናው በተለቀቀው ቪዲዮ ምክንያት ሙሽን ስትዘቀዘቅባት እያየሁ ነበረ። የእውነት ለሁላችንም ልቦና ይስጠን። እኔ እንጃ እናንተ መች እንደምትሰሙ ባይታወቅም ሃይሚን እየጎዳችኋት ነው እንጂ እየጠቀሟችኋት አይደለም። ሃይሚ ከቡርኬ የምትለያዩት ሃይሚ መቼ ማታገቧትም አይደል? ሴት ስለሆናችሁ ወይም ልትድሯት ነው እና እንደዚህ አይነት በእናንተ ላይ መደረግ የማትፈልጉትን ነገር ሰዎች ላይን አታድርጉ። የእውነት እንደዚህ በምታደርጉት ነገር ሀይሚ በጣም ነው የሚከፋት። እንዴ እንደዚህ እየሆነች እኮ ስለምትወደው ነው። ባትወደው ምን አገባኝ ብላ ትሄድ ነበረ። እና የምንወደውን ሰው በቀላሉ አንተውም፣ አይደለም በቀላሉ አሳልፈን አንሰጥም። እናንተ የምታፈቅዱትን ሰው የሆነ ሰንበዴ መጥቶ ተይ ይቅርብሽ አይሆንሽም ቢልሽ የምርት ትዋለሽ፣ አታዩም። ቢኮዝ አፍቅረሽዋለሁ። ፍቅር ነው ፍቅር። ቲሸርት አደለም፣ ቶሎ የሚለቅ ቶሎ የሚይዝ ነገር አደለም። እና አንዳንዴ ራሳችንን ብንፈትሽ፣ ራሳችንን ቆም ብለን ብናስብ ብያስባለውኝ። ለማንኛውም ዛሬ ሁለቱም ስለመጡ ያው በጭቅጭቅም ቢሆን ደስ ብሎኛል ማለት አሁን በንግግሯ ምን እንደተረዳሁን ታውቃላችሁ? ያንተ ችግር ሌላ ሰው መፍታት አለበት ወይ ብላለች። ማንም ሰው ያስፈልጋቸውም ማለት ነው። ስለዚህ ከነሱ መሀል ውጡ። ፍፄም አታስፈልግም ካሁን በኋላ በሁለታቸው መሀል እራሳቸው ምን የፈለጉ ነገር ያድርጉ፣ ይባጠሩ፣ ይደባደቡ። ዋቴቨር። ስለዚህ ፍፄ አሁን ድጋሚ እንዳመጣ ያንተ መምጣት ምንም አይጠቅምም። የእውነት የሚናገር የሆነ በቃ እንዴ ሊቀረጽ አይፈልግም። እና ስለዚህ እንደዚህ ጭቅጭቁ ሲገቡ ካሜራ ማስቆም አለባችሁ፣ የምትገቡ ከቻላችሁ ማለት ነው። ካልቻላችሁ እንደ ፍጽ አንገቱን ደፍቶ ምናምን እረ አይነፋም እንዳመጣ ሲቀጥል፣ ሁለታቸውን ሲበርድላቸው ነገሩን ያስተካክሉታል እውነት ከሆነ ማለት ነው። ስራን ከሆነ ያቆሙታል ማለት ነው። ለማንኛውም ሲጠበቅ የነበረው ባጭሩ ይሄን ይመስላል። ብቻ በጭቅጭቅ ነው ያለቀው ማለት ነው። ሰላማችሁ ይዛለኝ።